ሰላም እንዴት ናችሁ? ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ተመልካቾቻችን የሰዓቱን የቤተ እምነቱን መረጃዎችን ይዘን ወደ እናንተ ቀርበናል። ተከታተሉን። የጀማ ስብከት ወንጌል መጠናቀቁ ተገለጸ። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የምስራቅ ሸዋና አካባቢው ክልል የጀማ ስብከት ኮንፈረንስ በድል መጠናቀቁ ተገለጸ። ከግንቦት 22 እስከ 24 2017 ዓ.ም በአዳማ አበበ ቢቂላ ስቴዲየም ሲካሄድ የቆየው የጀማ ስብከት ወንጌል ኮንፈረንስ ለማከናወን ክልሉ ከአራት ወራት በላይ ከፍተኛ ዝግጅት ያደረገ ሲሆን በገጠርና በከተማ ምዕመኑን በማስተባበር የወንጌል ስርጭት በማድረግ በሺዎች ለሚቆጠሩ ሰዎች ወንጌል እንዲሰሙ መደረ ጉ ተገልጿል። በመቶዎች የሚቆጠሩ ወገኖች ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ተቀብለዋል። በኮንፈረንሱ ላይ ነቢ ሰለሞን ከተማ፣ ነቢ ዳዊት በቀለ፣ ዘማሪ ጉቱ ሽፈራው፣ ዘማሪ ሞገስ መላኩ፣ ዘማሪ ሰለሞን አለሙ እግዚአብሔር በሰጣቸው ጸጋ ሕዝቡን አገልግለዋል። ብዙዎች ከተለያዩ በሽታዎች እንደተፈወሱና ከአጋንንት ስርዓት እንደተፈቱ አዘጋጆቹ ገልጸውልናል። የልጆች ስርዓተ ትምህርት የአሰልጣኙ ስልጠና ተሰጠ። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የልጆች ስርዓተ ትምህርት በአዲስ አበባ ከሚገኙ የደቡብ ምስራቅና የሰሜን ምዕራብ ክልሎች በመጀመሪያ ዙር ያልተካተቱ አጥቢያዎችና ከወልቂጤ ቡታጀራ ክልል ተወካዮችን ጨምሮ ከሮብ ግንቦት 27 ከ4292017 ዓ ም ድረስ ለሶስት ቀናት ስልጠናው ሲሰጥ ቆይቶ ተጠናቀዋል። ስልጠናው በልጆች በወጣቶች ቤተሰብ አገልግሎት ክፍል ኃላፊ በሆኑት በመጋቢ ኤርሚያስ ገብረመድህን በት አልጋ ትናንሽ ወልደ ሰማያት በተዋበች መንግስቴ ተሰጥተዋል። በስልጠናው ላይ ከ45 በላይ ወገኖች ተገኝተዋል። በስልጠናው ማብቂያ የሥርዓተ ትምህርቱ መጽሐፍት ስርጭት ተከናውነዋል። በቀጣይም በሌሎች የክልል ክላስተሮች ስልጠናው ለመስጠት መታቀዱን ከአገልግሎት ክፍሉ ያገኘነው መረጃ ያመለክታል። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል የልጆች ኮንፈረንስ ተካሄደ። ግንቦት 29 2017 ዓም በቡሩዩ በሳንሱሲ አጥቢያ የልጆች ኮንፈረንስ ላይ ከ15 አጥቢያዎች የተውጣጡ ከ300 በላይ ከ6 እስከ 12 ዓመት ያሉ ልጆች ተገኝተዋል። የክልሉ ፕሬዝዳንት የሆኑት መጋቢ ሰለሞን በንቲ ልጆችን በመባረክ ፕሮግራሙን አስጀምረዋል። ልጆች የተለያዩ ፕሮግራሞችንም አቅርበዋል። መጋቢ ሽመልስ ጠጅ ከልጆች አስተማሪዎች ጋር በመሆን ለልጆች ጸልየዋል። ብዙዎች በመንፈስ ቅዱስ ተሞልተው ከአጋደት ስራት ተፈጠዋል። ጌታ መልካም ጊዜ እንደሰጣቸው አዘጋጆቹ ገልጸውልናል። የተተኪ ወጣት መሪዎች ስልጠና ተጠናቀቀ። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል አምስት ወራት ሲሰጥ የነበረው ስልጠና ተጠናቋል። በፕሮግራሙ ላይ የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የልጆች ወጣቶች ቤተሰብ አገልግሎት ኃላፊ የሆኑ መጋቢ ኤርሚያስ ገብረመድኅን፣ የክልሉ የስራ አስኪያጅ ኮሚቴ ሰብሳቢ የሆኑ ፓስተር ንጉሴ ለገሰና የአጥቢያ መሪዎች ተገኝተዋል። ሰልጣኞች በስልጠናው ያገኙትን ጥቅም የመሰከሩ ሲሆን በመጨረሻም ለሰልጣኞች የምስክር ወረቀት በመስጠት ፕሮግራም ሰላሙ ተጠናቀዋል። የልጆች ስርዓተ ትምህርት የአሰልጣኞች ስልጠና ተሰጠ። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የልጆች ስርዓተ ትምህርት በሰሜን ማዕከላዊ ክልል ና የሰሜን ምስራቅ ክልል ተወካዮችን ጨምሮ በደብረ ብርሃን ከተማ ለሶስት ቀናት ሲሰጥ ቆይቶ ተጠናቋል። በስልጠናው የሰሜን ማዕከላዊ ክልል ፕሬዝዳንት የሆኑት መጋቢ ጌታቸው የመክፈቻ ና የማጠቃለያ ንግግር ያደረጉ ሲሆን 65 ሰልጣኞች በስልጠናው ተካፍለዋል። ስልጠናውን የሰጡት መጋቢ ኤርሚያስ ገብረ መድህን ና ወንድም ሳሙኤል ሙሉጌታ ሲሆኑ በስልጠናው ማብቂያ የስርዓተ ትምህርቱን መጽሐፍት ስርጭት ተከናውነዋል። በቀጣይም በሌሎች የክልል ክላስተሮች ስልጠናውን ለመስጠት መታቀዱን ከአገልግሎት ክፍሉ ያገኘነው መረጃ ያመለክታል። የተተኪ ወጣት መሪ ስልጠና ተጠናቀቀ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባ እና አካባቢው ክልል ግንቦት 24 2017 ዓ ም ለስድስት ወራት በተከታታይ ሲሰጥ የነበረው የተተኪ ወጣት መሪ ስልጠና ግንቦት 23 2017 ዓ ም የ21ኛው ክፍለ ዘመን የትውልድ ፈተናዎች በሚል ርዕስ በመጋቢ ሽመልስ ጠጂ ስልጠናው ተሰጥተዋል እሁድ ግንቦት 24 2017 ዓ ም በሸጎሊ ሙሉ ወንጌል አጥቢያ ቤተክርስቲያን የክልሉ ፕሬዚዳንት መጋቢ ሰለሞን በንቲ ና የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የልጆች ወጣቶች ቤተሰብ አገልግሎት ክፍል ኃላፊ የሆኑ መጋቢ ኤርሚያስ ገብረ መድኅን በተገኙበት የምረቃ ስነ ስርዓቱ ተካሂደዋል። 55 ወጣቶች ትምህርታቸውን በትጋት ሲከታተሉ የቆዩና የጨረሱ ሲሆን ሰርተፊኬት ተበርክቶላቸዋል። እንዲሁም ጥሩ የአምልኮና የቃል ጊዜ የነበረ ሲሆን በመጨረሻም በጋራ ኬክ በመቁረስ በጸሎት ፕሮግራሙ ተጠናቋል። ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ተመልካቾቻችን የሰዓቱን የያዝናቸው መረጃዎች ይህንን ይመስሉ ነበረ። ስለተከታተላችሁን እናመሰግናለን። ሶሻል ሚዲያዎቻችንን ፎሎ፣ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትከታተሉን በጌታ ፍቅር እንጠይቃለን።